በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የሎል እግዚአብሔር ቤተሰቦች፣ የእናቴ የእናታችን፣ የማምላክ ወዳጆች፣ የቅዱሳን አክባሪዎች በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን አላችሁ? ይህ ውድ የቻናሌ ተከታታዮች፣ ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁ ኮመንት ላይ እንድትጽፉልኝ እንደ አምላካችን መልካም ፍቃድ ዛሬ አንድ ብለን መዝሙረ ዳዊት ጥናትን ጀምረናል ከጎን የሆናችሁ እንደምትከታተልኝ ተስፋ አደርጋለሁ መዝሙረ ዳዊት ምዕራፍ አንድ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘንተኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ህግ ደስ ይለዋል ህጉንም በቀን በሌሊትም ያስብ እሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋ በየጊዜ እንደምትሰጥም ቅጠሏ እንደማይረግፍ ዛፍ ሆኗል። የሚሰራውን ሁሉ ይከናወንለታል። ከሰዎችም እንዲህ አይደሉም ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸውና። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቅ ማህበር አይቆሙም። እግዚአብሔር የጻድቃን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። መዝሙረ ዳዊት ምዕራፍ ሁለት አሕዛብ ለምን ያጉረመርማሉ? ወገኖች ስለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቃዎችን በእግዚአብሔርም በመሲሁም ላይም እንዲሁ ሲል ተማከሩ ማሰሪያቸው ምን በጥስ ገመዳቸውም ከእኛ እንጣል። በሰማያዊ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያም ጊዜ በቁጣው ይናገራቸዋል፣ በመዓቱንም ያውካቸዋል እኔን ግን ንጉሴ ሾምኩኝ፣ በተቀደሰው ተራራ፣ በጽዮን ላይም ትእዛዙንም እናገራለሁ እግዚአብሔርም አለኝ፤ አንተ ልጄ ነህ፤ እኔም ዛሬው ወልጄሃለሁ፤ ለምነኝ አሕዛብን ለርስትህም የምድርንም ዳርቻ ለግዛትህ እሰጥሃለሁ፤ በብረትንም በትር ትጠብቃቸዋለህ፤ እንደ ሸክላ ሠሪ ዕቃዎችን ትቀጠቅጣቸዋለህ። አሁንም እናንተ ነገስታትንም ልብ አድርጉ፣ እናንተ የምድር ፈሪዎችም ተገሰጹ። ለእግዚአብሔር በፍርሀት ተገዙ፣ በረዓድም ደስ ይበላችሁ። ተግሳጾንም ተቀበሉ ጌታ እንዳይቆጣ፣ እናንተንም በመንገድም እንዳትጠፉ፣ ቁጣውን ፈጥኗል። ፈጥና ትነዳለች እና በእርሱ የታመነ ሁሉ የተመሰገኑ ናቸው። መዝሙረ ዳዊት ምዕራፍ ሶስት ከልጁ ከአቤሴሎም ፊት በሸሸ ጊዜ የዳዊት መዝሙር። አቤቱ የሚያስጨንቁኝ ምንኛ ብዙ! በእኔ ላይ የሚቆጡትን ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንም ራሴንን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራ ይሰማኛል። አንቀላፋሁም እግዚአብሔርም ደግፎኝ ደግፎኛልና ነቃሁ። ከሚከቡኝም ከሚከብቡኝ ከአእላፋት ሕዝብም አልፈራም። ተነስ አቤቱ፣ አምላኬ ሆይ አድነኝ። አንተ ጠላቶቼ መንጋውንም መትተሃልና የክፉዎችም ጥርስ ሰብረሃልና። ማዳንም የእግዚአብሔር ነው፣ በረከትም በሕዝብህ ላይ ነው። መዝሙረ ዳዊት ምዕራፍ አራት ለመዘምራን አለቃ በበገናዎች የዳዊት መዝሙር የጽድቄ አምላክ በጠራሁት ጊዜ መለሰልኝ። በጭንቀቴም አሰፋልኝ፣ ማረኝ፣ ጸሎቴን ስማ። እናንተ ሰው ልጆችም እስከ መቼ ድረስ ልባችሁ ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔርን ወደ እርሱ በተጣራሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትንም አዳረጉ። በመኝታችሁም ሳላችሁ በልባችሁም አስቡ፣ ዝም በሉ። የጽድቅ መስዋዕትም ሰው በእግዚአብሔርም ታመነ በጎንም ማን ያሳየናል? የሚሉ ብዙ ናቸው። አቤቱ የፊትም ብርሃን በላያቸውም ታወቀ። በልቤ ደስታን ተጨመርክ። ከስንዴን ፍሬና ከወይንን ዘይትም ይልቅም በዛ በሰላም እተኛለሁ፣ አንቀላፋማለው አቤቱ አንተ ብቻም በእምነት አሳድረኸኛልና። መዝሙረ ዳዊት ምዕራፍ አምስት ለመዘምራን አለቃ በዋሽንት የዳዊት መዝሙር። አቤቱ ቃሌን አደምጥ፣ ጩኸቴን ማስተውል፣ የልመናዬን ቃል አደምጥ፣ ንጉሴ አምላኬ ሆይ አቤቱ ወደ አንተ ጸልያለሁና፣ በማለዳ ድምፄን ትሰማለህ፣ በማለዳ ፊትህን እቆማለሁ፣ እጠብቅሃለሁ። አንተ በደልን የማትወድ አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይናቸው ፊትም አይኖሩም። ክፉ አድራጊዎችን ሁሉ ጠላ፣ ሐሰት የሚናገሩትም ታጠፋቸዋለ። ደም አፍሳሾችን፣ ሸንጋዮች ሰው እግዚአብሔር ይጸየፋል። እኔ ግን በምረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼም በጽድቅ ምራኝ፣ መንገዴንም በፊት ማቅና። በአፋቸው እውነት የለምና ልባቸው ከንቱ ነውና፣ ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸመግናሉ። አቤቱ ስለ ጠላቶች በጽድቅ መንገድ ምላይ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸው ከንቱ ነውና ጎሮራቸው የተከፈተ መቃብር ነው በምላሳቸው ይሸመግናሉ። አቤቱ ፍረድባቸው፣ በመከራቸው ይውደቁ፣ ስለ ክፋታቸውን ብዛት አሳዳቸው፣ እነሱ አመፀውብኛል እና በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለም ደስ ይላቸዋል። እነርሱን ትጠብቃለ። ስምህንም የሚወዱት ሁሉ በአንተ ይመካሉ። አንተ ጻድቅን ትባርከዋለ። አቤቱ እንደ ጋሻ በሞገስህ ክልለኝ። አሜን። በቃሉ ላይ አድሮ ያስተማረን የመከረን የልዑል እግዚአብሔር ስም የተመሰገነ ይሁን። ውድ የቻናል ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁን እንድትጽፉልኝ እያልኩኝ በትህትና እጠይቃለሁ። ይቆየን።